ከዝሙተኞች ቤት በፍጹም ርቆ አያውቅም። ከከምር ቤቶችማ እንደ ልቡ ነበር፣ ግን ዓቢድ ነው፣ አላህን የሚፈራ ተቅይ፣ መልካም የሆነ ሰው ሞቶ ጀናዛውን ይዞት የሚሄድ ሰው ጠፍቶ ሁለት ሰዎች ብቻ በቃሬዛ ተሸክመው ይዘውት ሄዱ። በዚህ አላቅ በቃም ዓለም ተሰብስቦ ሰገደበት። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። የተወዳችሁና የተከበራችሁ የጡባ መልቲሚዲያ ፕሮዳክሽን ታዳሚያን እንደምን አላችሁ? ዛሬ ደግሞ ለየት ባለና ድንቅና አስተማሪ በሆነ ታሪክ ተመልሼ እመጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ታሪኩ። ሱልጣን ሱለይማን አልቃሎኒ የታወቁና አዛኝ፣ ትሁት፣ እውነተኛ መሪ ነበሩ። እኝህ መሪ ከእለታት አንድ ቀን ተኝተው ሳለ በጣም አስደንጋጭና አስፈሪ ህልም ይመለከታሉ። ህልማቸውን ተመልክተው በድንጋጤ ተንስተው ለአሽከሮቻቸው አንድ ትእዛዝን ያስተላልፋሉ። ይህ ትእዛዝም በጠዋት ተንስተው ሀገራቸውን መጎብኘት እንደሚፈልጉ እንደዚሁም ደግሞ ፈረስ እንዲያዘጋጁላቸው ነበር። አሽከሮቹም በታዘዙት መሰረት ፈረሶቹን አዘጋጁላቸው። በጠዋትም ተንስተው እነሱ ሀገራቸውን መቃኘት፣ መጎብኘት ጀመሩ። በዚህን ሰዓት ሁለት ሰዎች ብቻ ይዘውት ወደ ቀብር የሚጓዝ አንድን ጀናዛ ተመለከቱ። በዚህን ሰዓት ሱልጣን ሱሌማን አልቃሉኒ በጣም በመደናገጥ እንደዚሁም ደግሞ በመቆጣት ወደ ጀናዛው ተጠጉ። እዛም ከደረሱ በኋላ ይህ ማነው ብለው ጠየቁ። የያዙትም ሁለት ሰዎች ይህማ ያ ዝሙተኛ፣ ያ ኸምር የሚጠጣ ከልጁና ከሚስቱ ውጪ ሌላ ቤተሰብ የሌለው ያ ዝሙተኛ ሰው ነው ብለው ይመለሱላቸዋል። ሱልጣኑም እኛ ሙስሊሞች አይደለንምን? ብለው በጣም የተቆጣን መንፈስ ተላብሰው ተናገሯቸው። ወዲያውኑ ወደ ቤቱም ይዘውት እንዲመለሱ አዘዙ። አብረዋቸውም ሄዱ። ከቤት ሲደርሱ አንድ አስደንጋጭ ክስተትን ተመለከቱ። በዛን ሰዓት አንዲት ሴት አንገቷን ደፍታ እጅጉን ተጎድታ ስታለቅስ ይመለከቷታል። እሳቸውም በግርምት ውስጥ ሆነው ወደ እሷ ጠጋ ብለው ይጠይቋታል። አንቺ ሴት ሆይ ለምን ታለቅሻለሽ? ባልሽ ዝሙተኛ፣ ከምር የሚጠጣ ሰው አልነበረምን? ብለው ይጠይቋታል። እሷም ክፉኛ ተጎድታ ሀዘን በተላበሰው አንደበቷ ባሌ ይህ የሚባለው አይነት ሰው አልነበረም ብላ ትመልስላቸዋለች። ይልቁንስ እሱ አላህን የሚፈራ ተቂይ ዓቢድ ከራሱ አልፎ ሌሎች ሰዎች ወንጀል ላይ እንዳይወድቁ ያገኘውን አጋጣሚ የሚጠቀም ትሁት ሰው ነበር ብላ ትመልሳለች። በዚህን ሰዓት ሱልጣን ሱለይማን መሆናቸውን አታውቅም ነበር። ሱልጣኑም በጣም ተገርመው ባልሽ ከዝሙትና ከኸምር ከመጠጣት ውጭ የተለየ ስራ ነበረው እንዴ ብለው ይጠይቋታል። እሷም አዎ፣ በእርግጥ ከዚህ በፊት በህይወት ሳለ ለውዱ ባሌ መክረው ነበር። የሰው ልጆች የሚያዩት ውጭህን እንጂ ውስጥህን አይደለም። ምናልባት ነገ ላይ ስትሞት የሚቀብርህ ሰው ታጣለህ ብዬ ብዙ ጊዜ መክረው ነበር። ነገር ግን እሱ ሱልጣን ሱለይማን አልቃሎኒ አጥበው ከፍነው ሰግደው ይቀብሩኛል ብሎ ይለኝ ነበር። ዛሬ ላይ ግን ሱልጣን ሱለይማን አልቃሎኒ ሳያዩት ይኸው ይሄው ህይወቱ አለፈ። በሁለት ሰዎችም ወደ ቀብር ይዘውት እየሄዱ ይገኛሉ ብላ መለሰች። በእርግጥም ባሌ ከዝሙተኛ ቤቶች አይጠፋም ነበር። እንደዚሁም ከምሪ ቤቶች አይጠፋም ነበር። ነገር ግን እዛ የሚሄደው ለራሱ ሊጠጣ ወይም ደግሞ ዝሙትን ሊፈጽም አልነበርም። ዝሙተኞች ጋር ይሄዳል። ዝሙተኛ እህቶችን ስንት ነው በቀን የምታገኙት ገንዘብ ብሎ ገንዘባቸውን ከፍሎ ወደ ቤታቸው ይሸኛቸው ነበር። ቤትም ከደረሰ በኋላ አልሐምዱሊላህ ዛሬ ለብዙ እህቶቼ እንደዚሁም ለብዙ ወንድሞቼ የዚናን ወንጀል ተከላከልኩኝ ብሎ አላህን ያመሰግን ነበር እንደዚሁም ወደ ኸምር ቤቶች ይሄድና ያላቸውን ኸምር ይገዛቸዋል ገስቷቸው ሲያበቃ ወደ ቤት ይዞት ይመጣና ቤቱ ውስጥ ባዘጋጀው ጉርጓድ ይደፋው ነበር ከዛም አልহামዱሊላህ ዛሬ ላይ ለብዙት ወንድሞች ኸምር እንዳይጠጡ ምክንያት ሆንኩኝ ሰበብ ሆንኩኝ ብሎ ጌታውን ያመሰግን ነበር ብላ መለሰች በዚህን ጊዜ ሱልጣን ሱለይማን አልቃሎኒ አላስቻላቸውም ነበር አንገታቸውን ዝቅ አድርገው እንስቅስቅ ብለው አለቀሱ። በእርግጥም እኔ ሱልጣን ሱለይማን አልቃሉሆኒ ነኝ ራሴ አጥቤ ራሴው ከፍኝ ሕዝቦቼን ሰብስቤ ሰግጄ እቀብረዋለሁ ብለው ተናገሩ። በዚህን ሰዓት እሷም ደስ አላት። በቃላቸውም መሰረት ራሳቸው አጥበው ከፍ ነው። እንደዚሁም የተለያዩ የሀገሪቷን ሹማምንቶች፣ ወታደሮች፣ መሻይኮችና የተለያዩ የማህበረሰቡን ክፍል ሰብስበው እራሳቸው አሰገዱበት። በእርግጥም የውጭ ማንነት የውስጥ ማንነትን አይገልጽም። ሁሌም ለራሳችን ስንል መልካም እንሁን። ስለ ሰዎች ሳይሆን ስለ ራሳችን እንሰብ። በእርግጥም በዚህ ወት ላይ ስንኖር ጥሩም ሰራን መጥፎም ሰራን ሁሌም ስለኛ መወራቱ አይቀርም። አይደለም ስለ እኛ ስለ ተወራዎቹ ሰዎች ቀርቶ ነቢዩ አለህ ሰላቱ ወሰላም እንኳን ነቢይ ከመሆናቸው በፊት በነበራቸው ማንነት ታማኙ ሰው ተብለው እንዳልተጠሩ ነቢይነታቸው ከተረጋገጠ በኋላ ጠንቋይ፣ ገጣሚ፣ እብድ፣ ውሸታም ብዙ ነገር ተብለዋል። ስለዚህ ስለ ሰዎች ሳይሆን ስለ ራሳችን እናስብ። ሰዎች ምን ይሉኛል ብለን ሳይሆን አላህ ጋር ምን አይነት ቦታ ያለው የምንሰራው ስራ የሚለውን ቅድሚያ እናስብ። ፕሮግራሙን እስከመጨረሻው ስለተከታተላችሁ ጀዛኩሙላሁ ኸይረን። ፊ አማኒላህ